ሰው የነሱ ህይወት ውስጥ ገብቷል ይሄ ቤተሰብ ውስጥ የዱሮ የቤዛ ፍቅረኛ ተደጋሚ መጣ ቤዛ ሊጎዳት እኩዬ ሊጎዳው ሊጎዳት ናታንም ሊጎዳ ሁሉም ቤተሰብ ሊጎዳ ተመልሶ መጣ ማለት ነው በፊት ፍልግ ዥም ብሏ ነው የሸኛት ግን አሁን ደግሞ በችግሯ ጊዜ ቤዛ አጠገብ ሆኜ የፈለኩትን ድርሻ እስከማገኝ ድረስ አስመስዬ ከሷ ጋር ይኖራለሁ። በግድ የራሴ ማድረግ አለብኝ ግን ከዛ በኋላ አልፈልጋትም ብሏል እና እንደዚህ አይነት ጥላት ፈጣሪ ሰውረን ነው። ቤዛ ደግሞ የምትወደው እንደምታውቁት ናታን ነው። ናታን ግን የእሷ አይደለም የኤፉ ነው። እሷ ግን እስከዛሬም አባትን ቢገል እንኳን እኔ ፍቅር ይበልጥልኛል፣ ያለፈ አልፏል። በስህተትም ቢያደርግም በቃ እንደምንም እቅርታ አድርጌለት ከሱ ጋራ መኖር ፈልጋለሁ። አባቴን በሞት አጥቻለሁ፣ ና የሚወደው ሰውን በማጣት ስለማልፈልግ እቅርታ አድርጌለት አብረን እንኖራለን እያለች ነው እንግዲህ። እሱ ደግሞ ፈቃደኛ አይደለም፣ የሚወዳት የሚሳሳላት የሚያስብላት ኤፍዬ አለች ስለሆነ ቤዛ ዝም ብላ ትለፋለች። ይሄኛው እድል ነው እንግዲህ በዚህም በዚህም በዚህም አልሆነለትም። ይሄ ደግሞ ጭራሹንም ይጎዳታል። አሁን ይሄ ፋት የሚባለው ሰው ከባድ ሰው ነው። እሱ ለጥቅም ብሎ መጥቷል ማለት ነው። ብሌን የምትባለው ልጅም ሴትም ከባድ ሰው ናት። እሷ ደግሞ የፉዬ ጥላት ናት። አስመስለ ጓደኛ መስላ ጠጋጠጋ ብላ ፉዬ ልትጎዳ ነው የት እንደምትውል የት እንደምን እንደምታደርግ ስቶሪውን ምኑን፣ ምንም አስመስለው ማለት ነው። እና ሌላ ደግሞ ይሄ ይፋት የሚባለው ሰው ናታን ጋር ሄዱ ማለት ነው። እዛ እስር ቤት የኔ ጓደኛ ሆነ እያለ የለመነው ነው። ለጥቅሙ ነው። እሱ ሊጎዳ እኮ ነው። ወዳጅ መስሎ ጥላት እና ብቻ በቃ ይሄ ቤተሰብ ለመጉዳት ነው እሱ የመጣ ማለት ነው። ይሄ ሰው እዚህ ውስጥ የገባ ቤተሰቡ ሁሉ ለመጉዳት ነው። ናታንም እስር ቤት ቆያ ስለሆነ ኤፉዬን ታስፈልገኛለች እያለ ነው። ምን ሊያረጋት እንደፈለገ እሱ ነው የሚያውቀው። እንትን በአሁኑ ሰዓት ብቻ ከባድ ነው። ቤዛም ብቻ ሆናለች፣ እናት በሞታታለች፣ አባት በሞታታለች እና አሁን ቤዛ ችግር ውስጥ ነው ያለችው። በዚህ ናተን እስር ቤት ነው ያለው። እስር ቤት ቢሆንም ባይሆንም የሰው አይደለም ማለት ነው። ብቻ እንደዛ ነው። ናተን ልታስወጣ ነው ከእስር ቤት ግን ናተን ቃል የገባለት እኔ የአባትሽ ገዳይ እንደምንም ፈልጌ አመጣዋለሁ ነው እንጂ አገባሻለሁ ወይ ከአንጂ ጋር ኖራለሁ አይደለም። ለጽዮን እንደዛ ብሎ ስነግረው ጽዮን በቃ ደነገጠችው ማለት ነው። ያ ጊዜ ለምንድን ነው መጀመሪያ ስለ እንትኗ ነው የጠየቀው? ስለ ይፉዬ ስጠይቃት ይፉዬ እንዴ ናት? ተጎርታለች አይደለም? ተሰባብራለች አይደለም? ብሎ ስጠይቃት አንተ አሁን ስለ ይፉኖ እንደምታስበው፣ አይ አባቱ እኮ የሞትበት ቤዛ ናት ብሎ ብላ ስትመልስለት፣ አንቺ ሁሌ ስለ ቤዛ ቤዛ ስለ ወንድምሽ አስብሽ ታቂያለሽ ብሎ መለስለት ማለት ነው። ያ ጊዜ ለምንድነው ቃል የገባለት አገባሻለ አጋባታሉ ብለ ለምን ቃል ገባ ስባል፣ አባቱ አስፈራርቶኝ ነው። የቤተሰብ ፋይል አምጥተው በሱ አስፈራርቶኝ ነው እንጂ እኔ ቤዛ ላፈቅራት አልችልም፣ እንደማልወዳት ታቂያለሽ ብሎ ስትመልስለት ፈቀተናል ደነገጠች፣ እና ለ ለቤዛ እንደዚህ ብላ ስትነግረው በቃ በሌላ ነገር እናሳምነዋለን ብሎ ፕሮግራም አወጡ ማለት ነው። ምንም ቢያደርጉ ግን እናተንን ልቀይሩ አልቻሉም። ፕሮግራም ያወጡት እንደምንም አድርጌ ከእስር ቤት አወጣዋለሁ ከነ ስህተቱም ቢሆን ያ ጊዜ ደግሞ ለኔ ያዝንልኛል የአባቴ ገዳይ ሆኖ እያወቀች እኔን ስላስወቅ ስለምትወደኝ ነው ብሎ ከኔ ጋር ይኖራል የሚል ሀሳብ ነው። ግን እንደዛም ቢሆን አልተሳካም ማለት ነው። ምንም ብታደርግ ምንም ብታደርግ አልተሳካለት። እናታን የእሱ የራሷን ለማድረግ አልቻለችም። ገኒና ሉሊት ደግሞ ተያይዟል። እሷም ሉሊትም አሁን ሌላ ነገር እየፈላለገች ነው። ቤዛ ክፍል ገብተራቱ ፋይል እየፈለገች ገኒ ያዘች ማለት ነው። አሁን አሁንማ ተያይዘዋል። ገኒም ጠረጠረችው፣ እሷ እንዳደረገችው ነው። አንቺ እዚህ ውስጥ እጅ እጅ የለም ብላ ነው ጠይቀችው። እዚህ ውስጥ አቶ መስፍን የገደልሽው አንቺ አይደለም ብላ ስትጠይቅ፣ እኔ አይደለም ለምን ብላ መለሰችለት ማለት ነው። አይታወቅም እንግዲህ ገዳው ማን እንደሆነ፣ ወይ የፋት ወይ ሉልት ከነዚህ ሁለቱ መሆን አለባት። እኔ ግን የፋት ይመስለኛል ብቻ አንድ ቀን ይወጣል፣ እውነቱ ይወጣል። ንጹህ ሰው ደግሞ ንጹህ ሆኖ ይወጣል ማለት ነው። እንደዛ ነው። ቤዛ ደግሞ ተዋረደች። እስር ቤት ሄዳ ይወደኛል ብላ ለ ለናታን ሁሉ ነገር ነገረችው ማለት ነው። ሉሊት ስለ ሉሊት ስትነግረው ለምንድን ነው ያስፈረመች ያስፈረመችሽ ብሎ ጠየቀ ማለት ነው ናታን ያስፈረመችኝ የእኔን ድርሻዬን ብላ ስትነግረው ለምን ብላ ለምን ብሎ ተቆጣ ማለት ነው። ያ ጊዜ ደግሞ ያለ እውነቱን ነገረችው። እኔ ብዙ ነገር አንተ ላይ የውሸት ነገር ሁሉ የሰራው ቅጅ ያላት ያ ነገር ደግሞ ላንትና ላባዬ ልካለው ስትል እኔ ደግሞ ፈረምኩላት ብሎ ሳቀ ስትለው እሱ ሳቄ ማለት ነው። እና ፈጣሪ ያዋረደው ነው ይሄ፣ አይጣል ነው። ብዙ ነገር አደረገች። ብዙ ነገር ግን እንደዚህ ተደርጎ እሱ ሊወዳት አልቻለም። እና ፍቅር ፍቅር የሚፈልገው ፍቅር ብቻ ነው፣ እውነተኛ ፍቅር እውነተኛ ፍቅር ነው። አሁን ግን ይፋት የሚባለው ሰውዬም ወደ ኤፉዬ መጣ። ኤፉዬ ሊጎዳት ነው። አሁን እንዳያችሁ መጨረሻ ላይ ስልክ ላይ አሳይቷል ማለት ነው። እዛ እሱ ደግሞ የሚሰራ መጥፎ ስራ ነው። እዛ ወስዶ አግቱት የፉየን የሆነ ነገር ያደርጋል ይመስለኛል። ክፍል ሃያ ስድስት እስከ ምን